ብልጽግና በፌዴራል ገንዘብ ሚኒስቴር በኩል ከሚለቀው በጀት ለህወሓት ታጣቂዎች የሚከፈለውን ደሞዝ ለማቋረጥ መወሰኑ ተሰምተዋል። በእርግጥ የታጣቂዎቹ በጀት ከቆመ ውሳኔው ምን ሊያስከትል ይችላል የሚለውን ጉዳይ ጨምሮ በትግራይ ምን እየሆነ ነው ስንል መረጃዎችን ፈትሸናል። የስጋት ምልከታዎችን ይዘናል። ጀኔራሉ እኛ ለትልቅ ጉዳይ እየተዘጋጀን ነው እረፉልን፣ ሲሉ ተሰምተዋል። ዘመቻው ድንበር ተሻጋሪ ገጽታ ይዟል። ጉዳዩ የቀጠናው ዘጋቢዎችን ትኩረት ስቧል። በምስራቅ አፍሪካ ጉዳዮች ላይ መልከታቸውን የሚያጋሩ ታዋቂ ተንታኞች የሰጡትን አስተያየትና የጀኔራሉ ንግግር ወታደራዊ አንደምታ በመረጃ ትንታኔያችን ተመልክተነዋል። ብልጽግና ለአምባሳደሮቹ ልዩ የዲፕሎማሲ ዘመቻ ተልእኮ ሰጥቷል። አምባሳደሮቹ የተሰጣቸው ተልእኮ የብልጽግና የጦርነት ትርክት ለመቀየር ያለመ ዘመቻ ነው። በአሰብ ቀይ ባህር ጉዳይ ለአምባሳደሮቹ የተሰጠውን ዘመቻ በተመለከተ ዝርዝር መረጃውን ይዘናል። የግብፅ ኢትዮጵያን የመክበብ ስትራቴጂ በቀይ ባህር ቀጠና አደገኛው ምዕራፍ ላይ ደርሷል። ግብፅ በአፍሪካ ቀንድ ስኬታማ ከበባ እንድትፈጽም ምቹ ሁኔታ የፈጠረው ተሸናፊው ብልጽግና በበኩሉ በሆርን ሪቪው ቲንክታንክ ገጽ አንድ ጽሁፍ እንዲቀርብ አመቻችተዋል። ጽሁፉ የግብፅ ኢትዮጵያን የመክበብ ስትራቴጂ የሚተነትን ነው። ይህን ትንታኔ ከብልጽግና ዲፕሎማሲያዊ ውድቀቶች አንጻር ቃኝተነዋል። ሰአቱን ጠብቆ ይቀርባል። የበርካታ ዓለም አቀፍ የዲፕሎማቶች መቀመጫ በሆነችው አዲስ አበባ የደህንነት ስጋት ተፈጥሯል። በመዲኗ የሚገኙ ዲፕሎማቶች የደህንነት ስጋት ጨምረዋል።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 ጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። ብልጽግና በፌዴራል ገንዘብ ሚኒስቴር በኩል ከሚለቀው በጀት ለህወሓት ታጣቂዎች የሚከፈለውን ደሞዝ ለማቋረጥ መወሰኑ ተሰምተዋል። ውሳኔው ከጥቅምት ወር የቀጠለ በህዳር ወር የሚተገበር እንደሆነ ነው የተጠቆመው። የፌዴራሉ የገንዘብ ሚኒስቴር በኢትዮጵያ ንግድ ባንክ በኩል ለትግራይ ክልል ጊዜያዊ አስተዳደር ፋይናንስ የሀብት ማስተባበር ቢሮ አዙሮት የነበረውን ሁለት ቢሊዮን አስራ ሶስት ሚሊዮን አራት መቶ ሰባ አንድ ሺ ዘጠኝ መቶ አርባ ብር ማገዱ ይታወሳል። ይህ የእግድ ደብዳቤ የተጻፈው ባለፈው ጥቅምት ሃያ ሰባት ሲሆን እግዱ አሁንም እንዳልተነሳና ና በህዳር ወር የህወሓት ታጣቂዎች ከፌዴራል መንግስት ሊከፈል የነበረው ደሞዝ እንደማይከፈል ስለመወሰኑ ተሰምተዋል። ለአገዛዙ የቀረቡ ምንጮች እንደሚሉት ክፍያው ሲፈጸም የነበረው በፕሪቶሪያው ስምምነት መሰረት ዲዲአር እስከሚተገበር ተብሎ እንደነበር፣ ይሁን እንጂ ህወሓት ዲዲአር ትቶ ወደ ጦርነት ለመግባት ዝግጅት ላይ በመሆኑና በአፋር በኩል ጥቃት መሰንዘሩ በጀቱ እንዲቆም ስለመደረጉ ጠቁመዋል። በጉዳዩ ላይ ከፌዴራል መንግስቱም ሆነ ከትግራይ ጊዜያዊ አስተዳደር ይፋዊ መረጃ ያልተሰጠ ቢሆንም የገንዘብ ሚኒስቴር ምንጮች ግን ተለዋጭ ውሳኔ እስካልተሰጠ ድረስ ውሳኔው የሚሻር አይደለም ይላሉ። ባለፈው ጥቅምት ወር መጨረሻ ላይ በተጻፈው ደብዳቤ ላይ እንደተመለከተው በ2018 የበጀት አመት ለጥቅምት ወር ተላልፎ የነበረው ሁለት ቢሊዮን ብር የሚሻገር ክፍያ ማስተካከያ ያስፈልገዋል በሚል ተመላሽ እንዲሆን መታዘዙ አይዘነጋም። ይህ ውሳኔ ህወሓት በአፋር ለከፈተው ጦርነት የብልጽግናው አገዛዝ የሰጠው ምላሽ እንደሆነ የሚያምኑ የጉዳዩ ተከታታዮች በበኩላቸው ለታጣቂ ቡድኑ የሚከፈለው ደሞዝ መቆሙ እርግጥ ከሆነ እርምጃው የጦርነቱን ሙሉ ግንባር ሊያፋጥነው ይችላል ብለዋል። በሌላ መረጃ ትግራይ ትመክራለች በሚል መሪ ቃል ክልላዊ ኮንፈረንስ ሊደረግ ስለመሆኑ ተሰምተዋል። በትግራይ ክልል ውስጥ ያለውን የፖለቲካ ልዩነት በውይይትና በድርድር ለመፍታት በጊዜ አስተዳደሩ በተሰጠው አቅጣጫ መሰረት ክልላዊ ኮንፈረንሱ ይካሄዳል ያሉት ምንጮች፣ ይህ ኮንፈረንስ እነ ደብረ ጽዮን ከአንድ ወር በፊት ካካሄዱት ብሔራዊ አንድነት ከተሰኘው ኮንፈረንስ በምን እንደሚለይ የታወቀ ነገር የለም። በቅርቡ በሚከናወነው በዚህ ኮንፈረንስ ላይ ሁለት ሺ ሶስት መቶ ያክል ተሳታፊዎች እንደሚገኙ ተገልጿል። የፖለቲካ ፓርቲዎች ሲቪክ ማህበራትና ሌሎች ባለድርሻ አካላት በዚህ ኮንፈረንስ ላይ ተሳታፊ እንዲሆኑ የሚደረግ ሲሆን በህዳር ወር መጨረሻ ላይ ለሶስት ቀናት እንደሚከናወን ተሰምተዋል። ይህ ኮንፈረንስ ወደ ሙሉ ግንባር የማደግ ስጋት ያጠላበትን ጦርነት የማስቀረት ጉልበት ይኖረዋል ተብሎ ባይታሰብም፣ ከበጀት እገዳ ጋር ተያይዞ ያሉ የጊዜ አስተዳደሩን ችግሮች የጊዜ መግዣ ዘዴ ይሆናል የሚሉት የጉዳዩ ታዛቢዎች በትግራይ የሰፈነው ወታደራዊ ኦሊጋርኪ በአንድ ኮንፈረንስ እንደማይፈታ ይሞግታሉ። ይበንዲ እንዳለም ትናንት እሁድ በማይጨው ከተማ አንድ ባንክ በታጣቂዎች መዘረፉ ተሰምተዋል። ባንኩ ምን ያክል ገንዘብ እንደተዘረፈ ባይገለጽም የህወሓት ታጣቂዎች ደሞዝ፣ በጀት ታገደ የሚል መረጃ እየተሰራጨ ባለበት በዚህ ወቅት የባንክ ዘረፋ ዜና መሰማቱ የመጪው ጊዜ አደጋ አመላካች ሆኗል። ጄኔራሉ እኛ ለትልቅ ጉዳይ እየተዘጋጀን ነው እረፉልን አሉ። ዘመቻው ድንበር ተሻጋሪ ገጽታ ይዘዋል። የመከላከያ ሰራዊት የማዕከላዊ እዝ ዋና አዛዥ ሌተር ጀኔራል ዘውዱ በላይ በአንድ የመከላከያ ስብሰባ ላይ በተገኙበት መድረክ ያሰሙት ወታደራዊ ዛቻ የብዙዎች መነጋገሪያ ሆኗል። ጀኔራሉ በመድረኩ ላይ እኛ ለትልቅ ጉዳይ እየተዘጋጀን ነው እረፉልን ሲሉ ወታደራዊ ዛቻ አሰምተዋል። ጉዳዩ የቀጠናው ዘጋቢዎችን ትኩረት ስቧል። በምስራቅ አፍሪካ ጉዳዮች ላይ ምልከታውን በማጋራት የሚታወቀው ጋዜጠኛ ባሽር ሀሺ በይፋዊ ኤክስ ገጹ ላይ ጀኔራሉ እረፉ ያሉበትን አውድ ለተከታዮቹ አጋርተዋል። እንግሊዛዊው የአፍሪካ ቀንድ ዘጋቢ ጋዜጠኛ ማርቲን ፕለውት የጋዜጠኛ ባሽር ሀሺ መልእክትንና የጀኔራሉን ንግግር አያይዘው በአሰብ በኩል እየመጣ ያለውን ድንበር ተሻጋሪ ጦርነት ተንትነዋል። ሌተር ጀነራል ዘውዱ በላይ በተንቀሳቃሽ ምስል የተጋራው ወታደራዊ ይዛቻቸው በእርግጥም የጦርነት ትርጉም ይዘዋል። ጀነራሉ በቀጥታ እንዲህ ሲሉ ማስጠንቀቂያቸውን ያሰማሉ። እንተዋወቃለን። እኛ ልታታሉልን አትችሉም። ዛሬ ሰማንያ ሶስት አይደለም። ዛሬ ሌላ ነው። እንድታውቁ እንፈልጋለን። እናንተ ስትዘጋጁ እናንተ አኩረባሰሩ ዝም ብለናል። ጀኔራሉ ዛሬ 1983 አይደለም ሲሉ የተደመጡበት የንግግራቸው አውድ ቀጥታ ህወሓትን የሚመለከት ሆኗል። እናንተ ስትዘጋጁና አክሮባት ስትሰሩ ዝም አንልም ሲሉም ተደምጠዋል። ጀኔራል ዘውዱ በላይ በዚህ ንግግራቸው ላይ ቀጠል አድርገውም በተለይ የመከላከያ ሰራዊቱ አባል የነበራችሁ ያ ጡረታ አውጥታ አክብራ ያስቀመጠቻችሁ ዛሬ በየቦታው ማይኪዛችሁ ለምትፎክሩ ሰዎች ዛሬ በፉከር አይደለም፣ ዛሬ ውጊያ በፉከር አይደለም፣ ውጊያው በሳይንስ ነው በማለት የተሻለ ሳይንሳዊ ግንዛቤ አለን የሚል መልእክት ለማስተላለፍ ሞክረዋል። ጉዳዩን በዋዛ ያልተመለከተው ታዋቂው የአፍሪካ ቀንድ ጋዜጠኛ ማርቲን ፕላውት ጀኔራሉ ይ ን ወታደራዊ ይዛች ያሰሙት በሀገር ውስጥ ብልጽግና የሚታገሉ ሀይሎች ውጊያ አቁመው ለአሰብ ጦርነት እንዲዘጋጁ ይጠይቃል ብሎታል። የመከላከያ ዋና ትኩረትም አሰብ ብቻ እንዲሆን መፈለጋቸውን አትተዋል። ጀኔራሉ እረፉልንና ለአሰብ እንዋጋ እያሉ ያሉትም ህዋትንና የፋኑ ሀይሎችን ሊሆን እንደሚችል ጋዜጠኛው በትንታኔው ላይ አመላክተዋል። ጋዜጠኛው እንዲህ ትርጉም ቢሰጠውም ጀኔራሉ ግን በደፈናው ለትልቅ ጉዳይ እየተዘጋጀን ነው እረፉልን ሲሉ ነው የተሰሙት። ማርቲን ፕላውት ግልጽ የህዋት ደጋፊ ቢሆንም እዚህኛው አስ አስተያየቱ ላይ መነሻው የጀኔራሉ ማስጠንቀቂያ ያዘለ ንግግር ሆኖ ታይቷል። አምባሳደሮቹ የብልጽግናን የጦርነት ትርክት ለመቀየር ዘመቻ ከፍተዋል ተባለ። የጦርነት ፖሊሲ ባለቤቱ ብልጽግና የዲፕሎማሲ ውድቀቱን ከገመገመ በኋላ በአሰብ ቀይ ባህር ጉዳይ ድንበር ተሻጋሪ የጦርነት ትርክት ቅየራ ዘመቻ መክፈቱ ተሰምተዋል። ጉዳዩን የማስፈጸም ቀጥተኛ ተልእኮ የተሰጣቸውም በተለያዩ ሀገራት የሚገኙ የኢትዮጵያ አምባሳደሮች መሆናቸው በመረጃው ላይ ተመላክተዋል። አምባሳደሮቹ በተሰጣቸው የዲፕሎማቲክ መታገያ አጀንዳ መሠረት በዓለም አቀፍ ማህበረሰብ ዘንድ የብልጽግናን ጦረኝነት ለማስቀየር ይሞክራሉ ተብለዋል። በጦርነት ፖሊሲው ህጋዊ አማራጮችን ያበላሸው ብልጽግና እየሄደበት ያለው መንገድ ወደ ጦርነት ቢሆንም አምባሳደሮቹ ከዚህ በተቃራኒው ዘምተዋል። በዘመቻቸውም ኢትዮጵያ የባህር በር ሲያክሰስ ፍላጎት ላይ ዓለም አቀፍ ዲፕሎማቲክ ማህበረሰቡን ለማስገንዘብ የዘመቻ ስራ ላይ እንዳለች አድርገው እየሰሩ መሆናቸው ታውቋል። የባህር በር አሁን ላይ የሀገሪቱ ዋነኛ ብሔራዊ አጀንዳና ቅድሚያ የሚሰጠው ፖሊሲ ሆኖ መውጣቱን አምባሳደሮቹ በዲፕሎማሲ የግንኙነት መረቦቻቸው እያስተዋወቁ ነው ተብሏል። በጉዳዩ ላይ ኢትዮጵያን በዚምባብዌ፣ ማውሪተስ፣ ዛምቢያና ኮሜሳ የሚወክሉት አምባሳደር ራሽድ መሐመድ ለብልጽግናው ልሳን ማብራሪያ ሰጥተዋል። ሀገሪቷ ፍትሐዊ ባልሆነ መልኩ በፖለቲካ ውሳኔና ሴራ የባህር በሯን እንዳጣች ለዓለም አቀፍ ማህበረሰብ በማስገንዘብ ላይ ናት በማለት የጦርነት ትርክቱ ለመቀየር ሞክረዋል። ቀጠል አድርገውም እንደ ኢትዮጵያ ያለ የቆዳ ስፋትና ሰፊ ህዝብ እንዲሁም ግዙፍ ኢኮኖሚ ያላት ሀገር በቋሚነት የባህር በር አልባ ሁና መቀጠል አትችልም። የኢትዮጵያ የባህር በር ፍላጎትና ጥረት ለ ቀጠናው ደህንነት ለኢነርጂ ና ንግድ መጎልበት በጎጎን ያለው ነው ሲሉ ዘመቻውን በውድም በግድም ከሚለው በጋራ ፍላጎት ወደሚል ለመቀየር ሞክረዋል። በኩዌት የኢትዮጵያ አምባሳደር ሰይድ መሐመድ በበኩላቸው ጉዳዩ የብሔራዊ ህልውና ጉዳይ ነው። የቀይ ባህር በር ፍላጎት ላይ ከባህላዊ ዲፕሎማሲ አንስቶ የፐብሊክና የዲጂታል ዲፕሎማሲዎች ይደረጋሉ ብለዋል። በእንግሊዝ የኢትዮጵያ አምባሳደር ብሩክ መኮንን ደግሞ በባህር በር ጉዳይ ዲያስፖራው እንዲሰራ በመጠየቅ የጦረኛው ብልጽግናን የጦርነት ትርክት ለመቀየር የመጀመሪያውን ሙከራ አድርገዋል። አጠቃላይ የብልጽግና አምባሳደሮች አዲሱ ስምሪት የሚያሳየው ነገር በባሌም በቦሌም ቀይ ባህር እንገባለን ከሚለው የጦረኝነት ትርክት እያፈገፈገ አስመስሎታል። የውጭ ጉዳይ ሚኒስተሩ በአንድ የፖሊሲ መድረክ ላይ ወታደራዊ ፍጥጫውን በተመለከተ ለውጭ ሀገራት አምባሳደሮችና ዲፕሎማቶች በሰጡት ማብራሪያ በርካታ የውጥረት መፍቻ መንገዶች በመኖራቸው ከኤርት ከኤርትራ ጋር ጦርነት አይቀሬ ነው ብለን አናስብም፣ በማለት ነገሩን ለማለዘብ የሞከሩበት መንገድም የትርክት ለውጡ አመላካች ሆነዋል። የግብጽ ኢትዮጵያን የመክበብ ስትራቴጂ በቀይ ባህር ቀጠና አደገኛው ምዕራፍ ላይ ደርሷል። በአፍሪካ ቀንድ ወትሮም ኢትዮጵያን የመክበብ ዓላማ ያለው የግብጽ የውጭ ፖሊሲ አሁን ደግሞ የብልጽግና አገዛዝ ዲፕሎማሲያዊ ውድቀት ግቡን እንዲመታ አድርጎታል። ግብጽ በአፍሪካ ቀንድ ስኬታማ ከበባ እንድትፈጽም ምቹ ሁኔታ የፈጠረው ተሸናፊው ብልጽግና፣ በበኩሉ በሆርን ሪቪው ቲንክታንክ ገጽ አንድ ጥናታዊ ጽሁፍ እንዲቀርብ አመቻችቷል። ጥናታዊ ጽሁፉ የግብጽ ኢትዮጵያን የመክበብ ስትራቴጂ የሚተነትን ነው። ትንታኔው የኢትዮጵያና ግብጽን ተቃራኒ ስትራቴጂዎች ያሳያል። ለዚህም ቀዳሚው ማሳያ ታላቁ የኢትዮጵያ ህዳሴ ግድብ ነው። ግድቡን መገንባት የግብጽን የአባይ የበላይነት ስላስቆመ እውነታውን መቀበል አቅቷታል ይላል ትንታኔው ይልቁንም በአፍሪካ ቀንድና በቀይ ባህር ቀጠና የበላይነቷን ለማስጠበቅ በጂኦፖለቲካዊ ወታደራዊና ፖለቲካዊ ጣልቃ ገብነት ላይ ትኩረት አድርጋለች ሲል ሁኔታውን ካብራራ በኋላ ግብጽን ለዚያ በቃትን የብልጽግና ዲፕሎማሲያዊ ውድቀት ለመሸፈን በልማት በኮሪዶሮችና በግንኙነት ላይ ያተኮረ አካሄድ ተከትሏል ይላል። ቀጠል አድርጎም ግብጽ በአፍሪካ ቀንድ የቀይ ባህር ዳርቻዎች ላይ ወታደራዊና ሎጂስቲካዊ መሰረቶችን በመገንባት የኢትዮጵያን የንግድ የኃይልና የዲጂታል መስመሮችን ለመቁረጥና ለመቆጣጠር ሰርታለ ሰርተዋለች በኢትዮጵያና በባህር ዳርቻ ሀገራት መካከል ሽብልቅ እየረዳሽ ነው ሲል ይከሳል። ለግብጽ ምቹ ሜዳ የፈጠረውን የብልጽግናውን አገዛዝ የዲፕሎማሲ ውድቀትና የአመራር አቅም ማነስ አንድም ቦታ በችግርነት ሲያነሳ አልተስተዋለም። የግብጽን ስትራቴጂያዊ ዓላማ ሲያስረዳም የአስመራ የሶስትዮሽ ስምምነትን ዳግም በማንቀሳቀስ ኢትዮጵያን ከሁሉም አቅጣጫ ለመክበብ የሚያስችል ቅንጅት መፍጠር ነው ይላል። የአስመራ የሶስትዮሽ ስምምነት የአስመራ ብሎክ በሚል የሚጠራው የኤርትራ ግብጽና ሶማሊያ መሪዎች ያደረጉት የ2023 ጥምረት እንደሆነ ይታወሳል። ይህ ጥምረት በተፈጠረበት ዓመት አቶ ሽመለስ አብዲሳ አዲስ አበባ ላይ በተከበረው ፖለቲካዊ የኢሬቻ በዓል ላይ በቀጣይ እሬቻን ቀይ ባህር ላይ እናከብራለን ማለታቸው ይታወሳል። እንዲህ ያሉ የዲፕሎማሲ ድህነቶችን ከመተቸት ይልቅ የችግሩ ውጤት የሆነውን ጉዳይ በመተንተን የተጠመደው የብልጽግናው ልሳን ሆርን ሪቪው የትንታኔው መደምደሚያ የአፍሪካ ቀንድ ለግብጽ ብቻ ሰራተኛ ፍላጎት አይገዛም። አለም አቀፍ ማህበረሰብ ግብጽና ኤርትራ ቀጠናውን የሚበታትነውን የተሳሳተ ስትራቴጂክ እንዲያቆሙና የኢትዮጵያንም ከበባ ውስጥ መግባት ይወቅ የሚል ነው። ከስድስቱም የኢትዮጵያ ጎረቤቶች ጋር ወታደራዊ የትብብር ስምምነት የተፈራረመችው ግብጽ በይበልጥ ከኤርትራ ሶማሊያና ሱዳን ጋር የጠበቀ ከጅቡቲ ጋር ደግሞ የኢትዮጵያን ጉሮሮ ሊዘጋ በሚችል የወደብ ልማትና የሎጂስቲክ ማዕከል ፕሮጀክት ስም እግሯን ተክላለች። ይህ እንዲሆን አስቻይ ሁኔታ የፈጠረው ግን የብልጽግናው አገዛዝ ዲፕሎማሲያዊ ውድቀት መሆኑን አገዛዙም ሆነ ደጋፊዎቹ ለማመን አይፈልጉም። ዛሬም በተከበናል የጂኦ ፖለቲካዊ የጠላትነት ትርክት ሰባራ የገዥነት መንበሩን መጠገን ይፈልጋል። አዲስ አበባ የዲፕሎማቶች የደህንነት ስጋት ጨምሯል ተባለ። የበርካታ ዓለም አቀፍ የዲፕሎማቶች መቀመጫ በሆነችው አዲስ አበባ የደህንነት ስጋት ተፈጥሯል። አሜሪካን ጨምሮ በርካታ የአውሮፓና የምዕራባውያን ሀገራት በአዲስ አበባ ለሚገኙ ዜጎቻቸው የእንቅስቃሴ የጉዞና የመሰብሰብ ፕሮግራሞቻቸው ላይ ጥንቃቄ እንዲያደርጉ በማስጠንቀቅ ላይ ናቸው። በዲፕሎማቶቹ ግምገማ መሰረት አዲስ አበባ ላይ ድንገት ሊቀሰቀስ የሚችል ህዝባዊ አመፅና የከተማ ውጊያ አለ። በተለያየ ጊዜያት አዲስ አበባ አፍንጫ ስር የሚካሄዱ ውጊያዎች ወደ መደበኛ ውጊያ ሊቀየሩ እንደሚችሉና በቀውስ ውስጥ የሚገኘው ህዝብ እንደሚታገል ብልጽግና መገምገሙ አይዘነጋም። በዚህ አግባብ የካናዳ መንግስት ለዜጎቹ የሰጠው ማስጠንቀቂያ የስጋቱን ደረጃ አመላካች ሆኗል። ዜጎቹን እጅግ አንገብጋቢ ጉዳይ ካልኖረ በስተቀር ወደ ኢትዮጵያ አትጓዙ ሲል አስጠንቅቋል። ከኢትዮጵያም እጅግ አደገኛ የደህንነት ስጋት አለ ባቸው ያላቸውን ቦታዎች በስም ጠቅሰዋል። በቀዳሚነት አገዛዙ ለሶስተኛ አመት በህዝብ ላይ የከፈተውን ጦርነት ያስቀጠለበት አማራ ክልል ሲሆን፣ የጉዞ ማስጠንቀቂያው ወደ አማራ ክልል እንዳይጓዙ ሲል ከልክሏል። ቀጥሎ ወደ ኦሮሚያና ቤንሻንጉል ጉምዝ ክልሎች እንዳይጓዙ አስጠንቅቋል። ከዚያም በአንጻሩ ከሌሎች የኢትዮጵያ ክፍሎች ትሻላለች ያላት አዲስ አበባንም የክልከላው አካል አድርጓል። የካናዳ መንግስት አዲስ አበባንም የጉዞ ማስጠንቀቂያው አካል ያደረጋት በሁለት ምክንያት ነው። አንደኛ በሌሎች የኢትዮጵያ ክፍሎች በተለይም በአማራና ኦሮሚያ የቀጠለው ግጭት ግጭትና ጦርነት ድንገት አዲስ አበባ ሊገባ ይችላል የሚል ግምገማ ስላለው ነው። ዋናው መልእክትም በዚህ አውድ ይተረጎማል። ሁለተኛ አዲስ አበባ ውስጥ ያለው ከፍተኛ የህዝብ ምሬትና ብሶት ድንገት ወደ ህዝባዊ ተቃውሞና አመፅ ይቀየራል የሚል ነው። በጉዞ ማስጠንቀቂያ መልእክቱ ላይ ያስቀመጠው ማሳሰቢያም የእርስ በርስ ጦርነት፣ አመፅና ተቃውሞ ስለተስፋፋ ወደ አዲስ አበባ እንድትጓዙ አልመክርም የሚል ነው። ለማስጠንቀቂያ ያስቀመጣቸው ዋነኛ ምክንያቶችም በኢትዮጵያ በብልጽግና የቀጠለው ጦርነት ነው። የጦርነት ፖሊሲ ባለቤቱ ብልጽግና በሀገር ውስጥ ካስቀጠለው ጦርነት ባሻገር የኢትዮጵያ ጉረቤት ሀገራትንም ያሰጋ ድንበር ተሻጋሪ ግጭት በማዋለድ ሂደት ላይ ስለሆነ ማስጠንቀቂያው ይህንንም ይመለከታል። የካናዳ መንግስት ለዜጎቹ በሰጠው የጉዞ ማስጠንቀቂያ ላይ ኢትዮጵያን ከጎረቤት ሀገራት ጋር በሚያዋስኑ የድንበር አካባቢዎች ላይ አደጋ ያለባቸው ስለሆነ በዚያ አትጓዙ፣ የጉዞ እቅድ ያላችሁም እቅዳችሁን ሰርዙ ብለዋል። በተመሳሳይ የእንግሊዝ መንግስት ከጥቂት ቀናት በፊት ማስጠንቀቁ ይታወሳል። የእንግሊዝ መንግስት በኢትዮ ኤርትራ ድንበር 25 ኪሎ ሜትር ርቀት አካባቢ ዜጎቹ እንዳይንቀሳቀሱ አስጠንቅቋል። ዜጎቹ በአሁኑ ሰዓት በኢትዮጵያና በ በኤርትራ የሚኖራቸው እንቅስቃሴ አደገኛ ስለሆነ እንዲታቀቡ አሳስበዋል። በአዲስ አበባ የሚኖሩ ዜጎችና ዲፕሎማቶችም የጉዞ ማስጠንቀቂያው ይመለከታቸዋል። እነዚህ ተከታታይ የጉዞ ማስጠንቀቂያዎች መቀመጫቸውን አዲስ አበባ ላደረጉ ዲፕሎማቶች ጭምር የደህንነት ስጋት እንደፈጠረባቸው በመረጃው ላይ ተመላክተዋል። በመጨረሻም ለዓለም አቀፍ ሚዲያ መረጃ ሰጥተ የተባለው ሐኪም መታሰሩ ተሰምተዋል። ዜጎቹን በጦረኝነቱና ከጦርነቱ ጋር በተያያዘ ቀውስ ከባድ የሕልውና አደጋ ላይ እንዲወድቁ ያደረገው የብልጽግና አገዛዝ በወረርሽኝ በሽታ እንዲያልቁ ፍላጎት ያለው በሚመስል መልኩ በበሽታው ዙሪያ መረጃ የሰጡትን ዶክተር አስሯል። የጅንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር ቢኒያ ማስራት በአካባቢው ስለተከሰተው የሄሞሬጂክ ፊቨር እንደሆነ በተገመተው ተላላፊ በሽታ ሰዎች መሞታቸውን ገልጸው ለመገናኛ ብዙኃን መረጃ መስጠታቸውን ተከትሎ ከኃላፊነታቸው መነሳታቸውን ዋዜማ ዘግበዋል። ዶክተሩ ለአንዳ የዓለም አቀፍ ሚዲያ የሄሞሬጂክ ፊቨር እንደሆነ በተገመተው በሽታ ሳቢያ ሐኪሞችን ጨምሮ ሰዎች መሞታቸውን ገልጸው መረጃ በመስጠታቸው ከሆስፒታሉ ስራ አስኪያጅ ሚስጥሩ ሀምደኪ በተጻፈ ደብዳቤ ከህዳር አምስት ቀን ሁለት ሺ ስምንት አመተ ምረት ከኃላፊነታቸው መነሳታቸውን ተከትሎ ከፍተኛ ቁጣ ተቀስቅሰዋል። ዳይሬክተሩ ከኃላፊነት ከመነሳታቸው በፊት ወደ ሆስፒታሉ መጥተው ከታከሙት አራት በሽተኞች አንዱ በህይወት እንዳለና የተሻለ የሚባል የጤና ሁኔታ ላይ እንደሚገኝ ገልጸው ሁለቱ የሆስፒታላቸው የጤና ባለሙያዎችን ጨምሮ እስካሁን ስድስት ሰዎች ተመሳሳይ ምልክቶችን በማሳየት ህይወታቸው ማለፉን ለዶችቬሌ ራዲዮ በይፋ ከገለጹ በኋላ ለእስር መዳረጋቸው በርካቶችን ያስቆጣ ሆነዋል። የበሽታው ክስተትና ምንነት ዓለም አቀፍ ትኩረት የሳበ ሲሆን የዓለም የጤና ድርጅትም ከብልጽግና ጋር በመቀናጀት አስቸኳይ የመስክ ቡድን ወደ ስፍራው ልኳል። የጤና ሚኒስቴር እስካሁን ድረስ ስምንት ሰዎች በበሽታው የተጠረጠሩ መሆኑን በወጣው መግለጫ ይፋ ያደረገ ሲሆን ስለሞቱ ሰዎች ያለው ነገር የለም። ዶክተር ቢንያ ማስራት በበሽታው ሞት መመዝገ ማስገቡን ይፋ ካደረጉ በኋላ ዛቻና ማስፈራሪያ እየደረሰባቸው እንደሆነ የቅርብ የስራ ባልደረቦቻቸው ለመረጃ ምንጩ ተናግረዋል። ዶክተር ቢኒያም በሆስፒታል ውስጥ የተሻለ አገልግሎት ለመስጠት የሚያስችል አሰራር በማስተዋወቅና የኦክስጅን ማምረቻ ማዕከል በማስገንባት ለአገልግሎት ለማብቃት በዝግጅት ላይ እንደነበሩ ባልደረቦቻቸው ገልጸዋል። የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በጂንካ ከተማ ትክክለኛ ምንነቱ ገና በመጣራት ላይ ያለና የሄሞሮጂክ ፊበር በሽታ እንደሆነ የተገመተ በሽታ መከሰቱን ህዳር ሶስት በጋራ